አላህ ከድንገተኛ አደጋ ይጠብቀን። አብረሽ ከነ ባለቤቱ የመኪና አደጋ ደርሶባቸዋል። ባለቤቱን በጠና እንደታማመች ተናግሯል ማለት ነው። እሱ ትንሽ ይሻላል፣ ባለቤቱ ግን አራት አጥንቶቿ ተሰብረዋል ብለዋል ማለት ነው። እንግዲህ እኔ እስካሁን እርዳታ ጠይቄ አላውቅም፣ ግን አሁን እባካቸው እርዱኝ ብሏል። አላ ስብሃነ ተዓላ ካሉበት ካለበት ጭንቅና መከራ ያውጣቸው፣ ላፊያቸውን ይመልስላቸው። አብርሽ እንግዲህ ሁላችንም እንደምናውቀው የሕዝብ ሰው ነው። የስደተኞች አባት ነው። ለተቸገረ ለተጨነቀ ሁሉ የሚደርስ ነው። እሱ ደግሞ ችግር በደረሰበት ሰዓት እኛ ልንደርስለት ይገባል ማለት ነው። ሁላችንም ከጎኑ ከጎናቸው ልንቆም ይገባል። ሲበዛ ደግሞ በዱዓ ማለት ነው። አላህ ሱብሐነሁ ወተዓላ እንዲያሽራቸው፣ ባለቤቱንም አላህ እንዲያሽራት ዱዓ እናደርግላቸው። ባለቤቱ ወደ ቤት ተመልሳ እንደገና በጣም ታማ ወደ ሆስፒታል ተመልሳ እንደገባች ነው የተነገረው። እንግዲህ አላህ ስብሃነ ወተዓላ ከእንደዚህ አይነቱ አደጋ ይጠብቀን። ሁላችንም ከአብርሽ ጎን ልንሆን ይገባል ማለት ነው። አብርሽ እንግዲህ ማንም ያውቀዋል። አብርሽን የማያውቀው ሰው የለም። ሰው በመርዳት በተለይ በተለይ ለኛ ለመዳም ቀመሞች ለስደተኞች ፈጥኖ ደራሽ የሆነ ወንድማችን ነው ለሱ ደግሞ ሁላችንም ከጎኑ ልንቆም የግድ ነው ማለት ነው። አሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ፣ እኔ ጋር ሰላም ነው እያላችሁ በሰላማችሁ ብዙ ተረፍ ይበልኝ። ውድ ቤተሰቦች፣ የማወዳችሁ የማከብራችሁ፣ ዛሬም እንደተለመደው መጥቻለሁ። ውድ ቤተሰቦች፣ በቤቴ አዲስ ከሆናችሁ ቤተሰብ በመሆን ተቀላቀሉ ብላችኋለሁ። እንግዲህ ቤተሰብ ዛሬ በሁለት አይነት ርዕስ ነው የመጣሁት። አንደኛው አብርሽ የቀረው ነው። ሁለተኛዋ ደግሞ በጣም የሚያሳዝኑ ህጻናት ልጆች ፓስፖርት አውጥተው እንግዲህ አረብ ሀገር ለመምጣት ተዘጋጅተው ማለት ነው። ይህ በጣም ነው የሚገርመው ስለመናገር አሁን እነዚህ ልጆች አረብ ሀገር መጥተው ይሰራሉ እንዲቆይ እስኪያስቡት ስንት አመት የሆናቸዋል? እነዚህ ልጆች ማለት ነው አረብ ሀገር መጥተው እንዴት ነው የሚሰሩት? አሁን ለምሳሌ አንዳንድ ቦታ ላይ ፓስፖርት የሚያወጡት ማለት ነው ፓስፖርት የሚሰጡት ሰዎች መጠየቅ አለባቸው ምናምን ሲባል ሰምቻለሁ። ይህ እንኳን ትልቅ ስህተት ነው። ምክንያቱም አንድ ሰው የግድ ፓስፖርት የሚያወጣው መድኃኒት ቤት ለመቀጠር ብቻ አይደለም። ፓስፖርት የዜግነት እንትን ነው ማለት ነው፣ የዜግነት መታወቂያ ነው። ስለዚህ አንድ ሰው እኛ ሀገር እንደውም ሀገራችን ያላደገች ሀገር ስለሆነች ነው እኛ ውጭ ሀገር ስንመጣ ብቻ ፓስፖርት የምናወጣው። አንድ ሰው የግድ የዜግነት መታወቂያ ያስፈልገዋል ማለት ነው። ስለዚህ ፓስፖርት የዜግነት መታወቂያ ነውና ማንም ሰው አንድ ህፃን ከተወለደ ፓስፖርት ሊኖረው ይገባል ማለት ነው። እና ፓስፖርት የሚሰጡ ሰዎች ወይም እዛ የሚያወጡ ሰዎች ምንም ተጠያቂ አይደሉም ማለት ነው። ተጠያቂ ናቸው ብዬ የማስበው ቤተሰብ ናቸው። ቤተሰብ እነዚህ ህፃናቶችን ፈቅዶ መላክ ያለበት አይመስለኝም። አንዳንድ ቦታ ላይ ደግሞ አትፍረዱ ኑሮ ውድ ነው። የኢትዮጵያ ኑሮ በጣም ተወዷል። እና እናንተ ለመፍረጥ ቀላል ነው ምናምን የሚሉ ሰዎችም አሉ ማለት ነው። በእርግጥ ሁላችንም እናውቃለን። ያው እንግዲህ እኛ ምናልባትም አረብ ሀገር ወተን የኢትዮጵያን ያለበትን አሁን ያለውን ነገር ስለማናቅ ስለማናይ ሊሆን ይችላል። ነገር ግን አላቅም ብቻ ወላሂ ሐቂቃ ቤተሰብ እነዚህን ሕፃናቶች ልጆቹ ልጆች ወደ አረብ ሀገር ልኮ እንዴት ነው ቀልቡ በቃ ልቡ ተረጋግቶ ቁጭ የሚለው ማለት ነው? አላቅም ብቻ ወላሂ በጣም ከባድ ነው። ያው እንግዲህ አንድ ሰው ልጆቹን እንደምን ብሎ ማሳደግ ግዴታ አላፍድና አለበት አለ ብዬ አስባለሁ። ቢያንስ እነዚህ ልጆች ትንሽ ቆይተው እንግዲህ መሰደዱ መሰደድ ነው አይቀርም ዞሮ ዞሮ ማለት ነው። ኢትዮጵያ ሀገራችን ስደት ብቻ ሆናለች። ግን ትንሽ ቢቆዩስ በጣም እነዚህ ልጆች ህጻናቶች ናቸው እና አራብ ቤት መተው፣ አሁን እነዚህ ቋንቋ ያቁምን ያቁምን ያቁ እንዴት ነው የሚሆኑት? እንዴት በቃ እንዴት ቤተሰብ ያስችለዋል? ወላሂ የሆነ እሳት ውስጥ መወርወር እኮ ነው ሀቂቃው ማለት ነው። አስባችሁትን አንደኛ አያውቁም ምንም ነገር ሕጻን በዛ ላይ ልጅነት አለባቸውና እንዴት ነው የሚችሉት? እንዴት ነው የሚቋቋሙት? እንኳን ትልቅ ሆነው የመጡት እንኳን እንትን ይላሉ። አስቸጋሪ ናቸውና ብዙዎች ደግሞ እኔ በአስራ አራት አመት የመጣው እኔ በዘጠኝ በማን ነው በአስር ዓመት የመጣው የሚሉ ልጆች ልማይቻለው ኮሜንት ላይ ማለት ላይ ውሸት ነው አላቅም። አንድ ሰው አስር አመቱ ምናልባት ከቤተሰቡ ጋር ካልሆነ ለስራ ብሎ በአስር አመት የማይታመን ነገር ነው ማለት ነው እና ምናልባት በአስራ አራት አመት፣ በአስራ አምስት አመት የሚሉ ልጆች ሊሆን ይችላል ማለት ነው እና ብቻ ከባድ ነው እና ያም ሆነ አሁን ብዙዎች በዚህ እንደዚህ አይነት አመት መጥቼ ስድስት አመት ሰራው ሰባት አመት ሰራው የሚሉ ናቸው፣ እና በነገራችን ላይ አሁን የሚመጡ ልጆች እና በፊት ከአምስት አመት ከስድስት አመት በፊት የመጡ ልጆች በፍጹም አይገናኙም ነው ምላቸው። በፍጹም አሁን የሚመጡ ልጆች ማለት ነው፣ እውነቴን ነው ምላቸው። በቃ ይሆናል ሄደ በቃ የሆነ አስቸጋሪ ናቸው ባህሪያቸው ሁሉ ማለት ነው። ስልክ አልተሰጠኝም ብለው ይላሉ የሆነ ነገር በቃ አልተደረገልኝ ብሎ ቀውጥ የሚፈጥሩት እንደኔ የመጣው ጊዜ በጣም አላውቅም፣ አንድ አመት ከምናምን ይመስለኛል፣ አንድ አመት አካባቢ ይሆናል ሊሆን ይችላል። ስልክ ላይ ያዝኩም፣ ስልክ አልነበረኝም እና ከዛ በኋላ ነው የገዛሁት ማለት ነው። አሁን ግን ልክ ከኢትዮጵያ ሲመጡ አንደኛ ስልክ ጊዜ ይመጣሉ ማለት ነው። ካልሆነም ልክ እንደመጡ እዚህ ስልክ ካልተሰጣቸው፣ ካልተፈቀደላቸው ያዙን ልቀቁኝ ነው የሚሉት ማለት ነው እና እኔ ወላ በጣም የሆነ በቃ እገረማለሁኝ እና እኔ ያን ጊዜ ስልክ በቃ በቃ ለመግዛት ፈራሁኝ። የመጣው ጊዜ ማለት የራሴን ጊዜ ሳስታውስ ወላ በጣም ፈራሁኝ። እህቴ ሁላ ነበረች ግዙልኝ፣ ሌላ ማለት ሁላ ፈራሁኝ። ምክንያቱም አረቦቻዊ እና በቃ በስልክ ልትጫወት ነው የመጣችው ወይስ ለስራ ነው የመጣችው ይላሉ እያልኩኝ ማለት ነው። ያአሁኖቹ ግን እናቴ ሆ ገና እንኳን አንድ አመት ማለት ነው በቃ በመጡ ቀጥታ ከመጡ ወዲያው ነው ስልክ መያዝ የሚፈልጉች ማለት ነው ስልክ ካልተፈቀደላቸው ደግሞ ይወጣሉ እን ኢንተርኔት የለም ብለውኮ የሚወጡ ናቸው ኢንተርኔት አላገኘውም ብለው የሚጠፉ ልጆች ናቸው እ የአሁኖቹ አላውቅም እውነት ለመናገር ከባድ ናቸው አሁን የሚመጡ ልጆች ማለት ነው እና ድሮ የነበረውና አሁን አሁን አዲስ የሚመጡ ልጆች በፍጹም የማይገናኝ ነው እና እነዚህ ህጻናቶች መጥተው እንዴት ነው የሚሆነው እንዴት ነው ይችላሉ ወይ ስራ ወደሱ እንዴት ነው ብቻ ቤተሰብ እንዴት አስቻለው አይቀመጠው ያሳዝናል። ለማንኛውም እንግዲህ ያው መተው ይገዩት ነው የሚባሉ ሌላ ምን ይባላል፣ መተው ሲያዩት አንዳንዴም ደግሞ እዚህ ሀገር የሚኖሩ በቃ በቪዲዮ ምናልባት ቲክቶክ ይጠቀሙ ይሆናል የሚታየው ቪዲዮ በቃ ይሆናል አይደል? የተለያየ መዝናኛ ቦታ ሄደው ሲቀርጹ ደስ የሚል ነገር ሲያሳዩ ምናምን ነው እና ጉዳጉዱ አይታይም ነው ውስጥ እሱን ስለማያዩ አያውቁም። እና ምናልባት አይተው እንግዲህ ያዩትና ይረዱ ይሆናል ማለት ነው። ግን ወላጆች እንደዚህ ህፃናቶችን ባይልኩ የተሻለ ነው ብዬ አስባለው። እውነት ለመናገር በጣም ያሳዝናል ማለት ነው። ለማንኛውም እንግዲህ አላህ ስብሃነ ወተዓላ ስደት በቃችሁ ይበለን፣ ሀገራችን ሰላም ያደርግልን፣ ኑሮውንም ዝቅ ቀዝቃዛ ዝቄተኛ ሁኔታ እንዲያደርግልን ማለት ኑሮ ለህዝቡ ከህዝቡ ጋር አብሮ የሚሄድ አይነት ሁኔታ። በነገራችን የኑሮ ውድነት ላይ ሲወራ እኛ ሀገር ብቻ ኑሮ ውድነት ያለ የሚመስለው ሰው አለ። እና አንዳንዴ የኛ ሀገሩን ኑሮ እና እዚህ ሀገር ያለንበት ሀገር አረብ ሀገሩ ኑሮ ስናስተያየው የኛ ሀገር ኑሮ ርካሽ ነው። ችግሩ ምንድነው? የኛ ሀገር ኑሮ እኛ ድሃዎች ስለሆንን የገቢ ምንጭ ስለ ስለሌለን ሰራተኛውን በጣም ዝቅተኛ ደሞ ስለሚከፈለው ለዛ ለዛ ነው። እዚህ ሀገር ኑሮ በተወደደ ቁጥር የሰራተኞች ደሞዛቸው ከፍ ይደረግላቸዋል። በቃ ከላይ እስከታች ማለት ነው። እኛ ሀገር እንደዛ አይነት ነገር የለም። በቃ ወጪ ብቻ ነው፣ ገቢ አይኖርም። ለዛ ነው የሰው በቃ በኑሮ ድቅም የሚለው ማለት ነው እና አንዳንዴ በቃ ሰው በቃ ኑሮ መሮታል፣ አለ አገር ውስጥ መኖር አቅዶታል ምናምን ይላሉ ማለት ነው። እንደዚህ አይነት ነገር ሲወራ እና ከገቢው አንፃር እንጂ ኑሮ ውድነት በአለም ላይ ያለ ነው፣ እኛ ሀገር ብቻ አይደለም ማለት ነው እና ያው እንግዲህ ኑሮ ያንነው ኑሮ ከህዝቡ ጋር የሚሄድ ቢደረግ እና ቢሆን የተሻለ ነው ማለት ነው። ለማንኛውም አላህ ስብሃነ ወተዓላ ሁሉንም ነገር ያግራልን ማለት ነው። አላህ በሀገራችን የምንኖር ሰው ያደርገን ከስደት በቃ አለ አይደል ስደት በቃ ተብሎ የሚቆምበት ጊዜ ያምጣልን ማለት ነው እና ወደ ቤተሰቦች እስካሁን አብራችን ስለነበራችሁ እጅግ በጣም ከልብ አመሰግና ነው። እንግዲህ ለወንድማችን አብረሽ ዱአ አድርጉለት። ለአብረሽና ለባለቤቱ ማለት ነው እና ሁላችንም ደግሞ ከጎኑ ልንሆን ይገባል። አብርሽ የህዝብ ልጅ ነው። በተለይ በተለይ ለኛ ለስደተኞች ማለት ነው ሀቂቃ በጣም በጣም እንትን ነው አስፈላጊ የሆነ ሰው ነው እና እሱ ለሁሉም እንደሚደርስ እሱ ደግሞ ችግር በደረሰበት ሰዓት እኛ ልንደርስለት ይገባል ማለት ነው በያላችሁ በሰላማችሁ ጊዜ ሲባል ሰላሙ አለይኩም ወራህመቱላሂ